ሳር ቤት ላይ በአምስት ሚሊዮን ሚሊዮን 700 ሺህ ብር ባለሁለት መኝታ አፓርትመንት እንዲሁም ደግሞ በ2.5 ሚሊዮን ብር ሙሉ ክፍያ የንግድ ሱቆችን እየሸጡ እንደሆኑ ሰምቼ መረጃውንም ለማጣራት ዛሬ በቴምር ፕሮፐርቲስ ተገኝቻለሁ። ያላቸውን የካሬ አማራጮች ዋጋውን ወደ እናንተ ማድረስ ይሆናል። እኔ ሄደን ነኝ። ቻናሉ ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። ሰላም እንዴት ነሽ? ሰላም ሄዱ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና አረፍ በይ። አመሰግናለሁ። እንግዲህ ሳር ቤት ላይ በአምስት ነጥብ ሰባት ሚሊዮን ብር ባለ ሁለት መኝታ እንዲሁም ደግሞ የንግድ ሱቆችን በሁለት ነጥብ አምስት ሚሊዮን ሙሉ ክፍያ ለሽያጭ ማውጣታቸውን ሰምቼ ነው የመጣሁት። እውነት ነው እውነት ነው። ሳር ቤት ላይ ባለ ሁለት መኝታ አፓርትመንት በአምስት ሚሊዮን ሰባት መቶ ሺ ብር ሙሉ ክፍያው ነው። የንግድ ሱቆች ደግሞ ገላል ላይ በሁለት ሚሊዮን አምስት መቶ ሺ ብር ሙሉ ክፍያ እየሸጠ ነው መልካም እንግዲህ እስቲ ከዚህ በፊት ያው እናንተም ጋር ደጋግመን መተናል ከዚህ በፊት የነበሩት ሳይቶች ምን ላይ ደረሱ፣ እንዲሁም ደግሞ አዲስ ነገር ካለ አያይዘሽ ምትነግሪኝ ይሆናል። ቅድሚያ ግን እንተዋወቅ። እሺ፣ ያው በተደጋጋሚ እዚህ ቻናል ላይ መጥቻለሁ። ብዙዎቹ ያቆኛል ብዬ አስባለሁ። ኢክራሚታቸው እባላለሁ በቴምር ሪል ስቴት ውስጥ የሽያጭ አማካሪ ነኝ። ካምፓኒያችን ደግሞ ቴምር ሪል ስቴት ይባላል። በሰባት ዓመት ሆኖታል ከተመሰረተ አስታብሊሽድ ከሆነው በዚህ በሰባት ዓመት ውስጥ ደግሞ ስድስት ፕሮጀክቶችን ሰርተው ያስረከበ ድርጅት ነው ከሶስት መቶ አርባ በላይ ቤቶችን አባወራዎችን የቤት ባለቤት ያደረገ ካምፓኒ ነው። መልካም እንግዲህ እኔም ሰምቼ የመጣውትና አዲስም ነገር ካለ ስ አያይዘሽ ነገር መልካም። ሳር ቤት ላይ ነው አፓርትመንትን እየሸጥን ያለነው ከሳር ቤት አደባባይ ወደ ቫቲካን የሚወስደው ቫቲካን ኤምባሲን አለፍ እንዳልሽ ዋናው አስፋልት ዳር ላይ ነው የሚገኘው ሳይታችን። እዛ ላይ ግራውንድ ፕላስ ሀያ አንድ የሆነ መኖሪያ አፓርትመንት ሙሉ በሙሉ ሬዚደንሻል አፓርትመንት ነው እየገነባን ያለ ነው። ሌሎች አዳዲስ ሳይቶች ይዛችሁ መታችኋል? አው አለን፣ አዋሬ፣ ከቤተ መንግስት ወደ ጥይት ቤት የሚወስደው መንገድ ላይም አለን እንደዚህ በተመሳሳይ እና ደግሞ ገላን ኮንዶሚኒየም አጠገብ ላይ ዋናው አስፋልት ዳር ላይ የንግድ ሱቆች አሉ። እሺ እንግዲህ ሳር ቤት ላይ ያልሽውን ስለ ሎኬሽን እናውራን ነው ሳር ቤት ምን አካባቢ ነው የሚገኘው? ስለ ህንፃውን ማያይዘሽ ንገሪኝ። ያው ከቫቲካን ኤምባሲ ወደ መካኒሳ የሚወስደው ሳር ቤት መንገድ ላይ ዋናው አስፋልት ዳር ላይ ነው እንዳልኩሽ፣ ግራውንድ ፕላስ ሀያ አንድ የሆነ ህንፃ ነው። ብዙ ፋሲሊቲዎች ያሉት አራት ወለል መኪና ማቆም ያለው ሶስት ሊፍት ያለው ደረጃ ባካፕ ጀነሬተር ትራንስፎርመር ጋርቤጅ ቁታሻ ማስወገጃ፣ እንዲሁ መጨረሻ ላይ ኦፕን ቴራስ የፕሮግራም ማዘጋጃ ኦፕን ቴራስ ያለው ህንፃ ነው። አንድ ቢልዲንግ ነው። እዛ ላይ ከሰማንያ አንድ ካሬ ባለ ሁለት መኝታ ጀምሮ እስከ መቶ ሀምሳ ሶስት ካሬ ባለ ሶስት መኝታ አማራጮች ነው እየሸጥን ያለ ነው። ሰማንያ አንድ ካሬ፣ መቶ አምስት ካሬ፣ መቶ አስር ካሬ ባለ ሁለት መኝታ አለ። ከ139 ካሬ ጀምሮ ደግሞ 146 147 153 ካሬ ባለ ሶስት መኝታ አማራጮች አሉት ስለዚህ ባለ አንድ የለውም ባለ ሁለት ነው የሚጀምረው በጣም ጥሩ እስኪ ከአነስ ካለው ከባለ ሁለት መኝታው ዋጋውን ንገሪ ምን ያህል ይሆናል ዋጋው እሺ መልካም ሁለት አይነት አከፋፈል መንገድ አለ ደንበኞች ቀስ እያሉ የሚከፍሉ ከሆነ ባለ ሁለት መኝታ 81 ካሬው 8 ሚሊዮን 900 ሺ ብር ነው ቀስ እያሉ የሚከፍሉ ከሆነ ይሄ ማለት ስምንት ሚሊዮን ዘጠኝ መቶ ሺ ብር ሆና ቀድመ ክፍያ አሁን ላይ የሚከፍሉት ሀያ ፐርሰንቱን አንድ ሚሊዮን ሰባት መቶ ሺ ብር ነው። ከዛ ቀሪውን ቀስ እያለ በሶስት ዓመት ጊዜ ውስጥ ነው የሚከፈለው፣ ተበታትኖ ማለት ነው። ሀያ ፐርሰንት ከፍለው አሁን ላይ ግን መቶ ፐርሰንት እንከፍላለን ካሉ ሰላሳ አምስት ፐርሰንት እንቀንስላቸዋለን ከመቶ ፐርሰንቱ ላይ ይሄ ማለት ሰላሳ አምስት ፐርሰንት ስንቀንስ ቤቱን በስልሳ አምስት ፐርሰንት ነው የሚገዙት ማለት ነው ደንበኞቹ ቤት ቤት ስምንት ሚሊዮን ዘጠኝ መቶ ሺ ብር የነበረው ቤት በአምስት ሚሊዮን ሰባት መቶ ሺ ብር ነው የሚሸጥላቸው ማለት ነው። ጊዜ ያል ቅናሽ አለው ኦልሞስት ከሶስት ሚሊዮን ብር በላይ ነው ቅናሹ። ሌላኛው ባለሶስት መኝታው ላይ ነው። ባለሶስት መኝታ መቶ ሰላሳ ዘጠኝ ካሬ ያለን እሱ ላይ ሙሉ ክፍያ የሚሆነው አስራ አምስት ሚሊዮን ሶስት መቶ ሺ ብር ነው በኖርማል አከፋፈል ቀስ እያሉ የሚከፍሉ ከሆነ ማለት ነው። ሀያ ፐርሰንቱ የእሱ ሶስት ሚሊዮን ብር ነው የሚሆነው። ነገር ግን አሁን ላይ መቶ ፐርሰንት ከፍሎ ሰላሳ አምስት ፐርሰንት ቅናሽ ማግኘት የሚፈልግ ሰው ካለ ከአስራ አምስት ሚሊዮን ሶስት መቶ ሺ ብር ወደ ዘጠኝ ሚሊዮን ዘጠኝ መቶ ሺ ብር እናወድላቸዋለን ማለት ነው። በጣም ጥሩ። እስቲ ሌሎቹንም የካሪ አማራጮች ሰዎች ምን ያህል መክፈል እንደሚጠበቅባቸው፣ መቶ ፐርሰንት ከከፈሉ ዲስካውንቱ ምን ያህል እንደሚሆን አያይዘሽ ንገሪው። ያው መቶ ፐርሰንት ከከፈሉ ሰላሳ አምስት ፐርሰንት ነው የምንቀንስላቸው። ነገር ግን ከሰላሳ ፐርሰንት በላይ ደግሞ ለሚከፍሉ ሰዎች ኖርማሊ 20 ፐርሰንት አከፋፈል ብለን ያስቀመጥን እንጂ ከ30 ፐርሰንት ጀምሮ ለሚከፍሉ ሰዎች እንዳከፋፈላቸው ዲስካውንት እንሰጣለን። 30 ፐርሰንትም ለሚከፍለን ሰው ዲስካውንት አለው፣ 40 ፐርሰንትም ለሚከፍለን ሰው ሀምሳም እያለን እስከ መቶ ፐርሰንት ድረስ ማክሲመም እስከ 35 ፐርሰንት ድረስ ዲስካውንት እንሰጣለን ማለት ነው። እንግዲህ ሳር ቤት ላይ በ5.7 ሚሊዮን ብር ቤት ይገኛል ብዬ አላስብም። በጣም ርካሽ ነው። እናንተስ እንዴት ነው ያዋጣችሁ? የኛም ተመልካቾች ደግሞ ጥያቄያቸው በዚህ ያህል ብር እንዴት ቤት ይገኛል ብለው ጥያቄ ስላላችሁ፣ እስኪ ይሄን ነገር ንገሪኝ። ብዙ ሰው የሚያነሳ ጥያቄ ነው። ይዘ ዱ የዛሬ ዓመት አንድ አንድ የዛሬ ዓመት መስከረም አካባቢ የዛሬ አንድ ዓመት ከሁለት ወር አካባቢ አደባባዩ ጋር አንድ ሳይድ ሽጠን ነበረ። ጨርሰናል ሽያጭ። ግን ያው ታሪኩን ልንገርሽ ብዬ ነው ስለሚገናኝ። እሱን ሳይድ ስንሸጥ ገና ግራውንድ ላይ ነበረ። ገና ከግራውንድ ፋውንዴሽን ጨርሰን ወደ ቀንደኛ ላይ ይሄድን እና በባለሶስት መኝታ መቶ ሀምሳ ምናምን ካሬ በስምንት ሚሊዮን ብር ግዙ ብለን ማስታወቂያ ወጣ በጣም ብዙ ሰው መቶ ሲለን የነበረው እንዴት ሳር ቤት ላይ በስምንት ሚሊዮን ብር ይህን ያህል ካሬ ትሸጣላችሁ ይህ ማለት በካሬ ካልኩሌት ስታደርጊ ወደ ሀምሳ ሰባት ሺህ ብር አካባቢ ነው እንዴት ሳር ቤት ላይ ሀምሳ ሰባት ሺህ ብር ቤት ይሸጣል እዛ ዶላሩ ዲቫሉዩት ያደረገበት ታይም ነበረ ሪልሴቶች በጣም ታፍ የነበሩበት ታይም ነበረና በጣም ብዙ ሰው አይ አትገነቡትም በቃ ብራችንን ሰብስባችሁ ልጠፉ ነው የሪልስቴት ባህሪ ነው ብሎ በጣም ብዙ ሰው ጥያቄ ሳይቀርብ ነበር በዛን እንደዛው ደግሞ በተመሳሳይ አንደርስታንድ አድርጎ በጣም ብዙ ቢሮ መጥቶ ሀሳባችንን ተረድቶ አላማችንን አንደርስታንድ አድርጎ የገዙ በጣም ብዙ ሰዎች አሉ። ገና ግራውንድ ላይ ምንም ሳያዩ የገዙ ማለት ነው። እሱ ሳይት አሁን ላይ ሄዱ። ግራውንድ ፕላስ ሀያ አንድ የሆነ ሳይት ሀያ አንድ ጨረሰን ስትራክቸር፣ ፓርቲሽን እየጨረስን ነው። በአንድ ዓመት ስትራክቸር ጨርሳችሁ፣ በአንድ ዓመት አልቆ ፓርቲሽን ጀምረን እየጨረስን ነው የሚገርም ፍጥነት ነው። አደባባዩ ጋ ያለው ምናልባት ያዩታል፣ ተመልካቾች ሲያልፉት ተመር ሪል ስቴት የሚሉበት ትልቅ የተለጠፈ ሳይት እሱ፣ ሳይት ላይ የዛኔ በቃ አራት ገነቡትን ምናምን ሲሉን የነበሩ ሰዎች አሁን በጣም የተቆጩት በነገራችን ላይ ሲያልፉ ሳይት በጣም ሪግሬት እያደረጉ ነበር። እኛ ምንድነው የምናደርገው ካሽን ሰበስብን ሰበስብና አሁን አምስት ነጥብ ሰባት አለ ሰብስበን ሰብስበን ካሹን ሙሉ ኮንስትራክሽን ማቴሪያል እንገዛበታለን። አንድ ስትራክቸር የሚጨርስ ማቴሪያል ስቶር እናደርጋለን። ለምንድን ነው አሁን ብዙ ጊዜ ዲሌይንስ የሚ ሪል ስቴቶች ላይ መዘግየት፣ ኮንስትራክሽን አለመስራት የሚቆየው የኮንስትራክሽን ማቴሪያል እጥረት ሲኖር አይደል? ማርኬቱ ላይ ወይ ዶላር ሲጨምር ኮንስትራክሽን ማቴሪያል ይጨምራል። እናም እናንተ ሲያዋጣችሁ አለ እዚህ ሲጣችሁ ግንባታ ቃይ ይጨምራል ምናምን የሰራተኛን ትብ ይጨምራል እንጠየቀዋለን። እኛ ይሄንን አምስት ሚሊዮን ብር ሰብስበን ሙሉ ስትራክቸሩን የሚጨርስ ኮንስትራክሽን ብረትም ሲሜንቶም እንገዛበታለን። ዊን ሚን ነው ለኛ ዶላር ቢጨምር ምንም እኛ ጋር ዊን ዊን ነው። እናንተን በቅናሽ ገዛችሁ፣ እኛም ኦሬዲ እንገነባበታለን ማለት ነው። ልክ እንደ ሳር ቤቱ ነው። አሁን እንዳልኩሽ ይሄኛውን በተመሳሳይ እንሰበስባለን። በአንዴ ነው ስትራክቸሩ የምንጨርሰው። የዚህኛውም ሳይት በተመሳሳይ እና ረክሶ ሳይሆን ካሹን፣ እኛ ዊን ዊን ነው። እኛም ካሹን ወስደው ኮንስትራክሽን ማቴሪያል ላይ ነው የምናስቀምጠው። ፌር የሆነ ፕራይስ ነው ማለት ለእናንተም ዊን ነው፣ ለእኛም ዊን ነው። ሆነው ፌር ነው የሚሆነው ነው። ያ በጣም ጥሩ እንግዲህ። ሳር ቤት ያው የዲፕሎማት ሰፈር ነው። ምን ያህል ለመኖር ምቹ ነው? ለኢንቨስትመንትስ ያለውን ነገር ንገሪ። መናገሯ ነገር አያስፈልገውም ስለጠየቅሽኝ እንጂ የአዲስ አበባ እምብርት ምላት ቦታ ናት። ፐርሰናሊ ሳር ቤት መኖር የማይፈልግ ሰው ሳር ቤት ላይ አለ ብዬ አላስብም። እ የምጠይቅኝ ፕራይም ሎኬሽን መኖር የምፈልገው ሳር ቤት ላይ ነው ሰፈሪ። ግን ሳር ቤት አለ የብዙ ዲፕሎማቶች መገኛ፣ ኢምባሲዎች መገኛ ናት ሳር ቤት። የአፍሪካ ህብረት ዋና መቀመጫ ናት ሳር ቤት። የኛ ሳይት ጋር ምትመጪ ደግሞ አቅራቢ አጠገባችን አካባቢ ወይ ውስጥ ቫቲካን ኤምባሲ አለ፣ ኢንዶኔዥያ ኤምባሲ አለ። በዛኛው በኩል ስቴጂ ካናዳ ኤምባሲ አለ፣ ዛምቢያ ኤምባሲ አለ። አራውንድ እኛ ሳይት አካባቢ ብቻ 16 ኤምባሲዎች አሉ። የሃይማኖት ተቋማት አቦ ቤተክርስቲያን ትንሽ ከፍ እንዳልሽ አለ፣ አባድር መስጅድ ቢላሉል ሀበሺ ፊት ለፊታችን ነው ያለው። ኢቫንጀሊካል ሳርቤት አደባባይ ጋር አለ። ትምህርት ቤት ጊብሰን ስኩል የኛ ሳይት ፊት ለፊት ላይ ነው ያለው። ሲልክ ሮድ ሆስፒታል እኛ ሳይት ፊት ለፊት ላይ ነው ያለው። ሞሎች አሉ። ሳር ቤት አካባቢ ወደ ገብርኤል ስቴጅ እጅግ ዘመናዊ ሞሎች አሉ። ከልጆችሽ ጋር ነፋስ ሉሰድ አየር ልቀበል ብትይ ሳር ቤት ሁ ፏ ብላለች። የምታጓጓ ቦታ ሁን አለች። ከልጆቻቸው ጋር ማድረግ ቢፈልጉ መንገዱም ተሰርቷል። በጣም ዘመናዊ ሆናለች። ምንም ይሄ እንዴ ነው ብዬ የምናገርላት ሎኬሽን አይደለም። ለትራንስፖርቴሽን በሁሉም ሳይት ለሜክሲኮ ቅርብ ነው። ለቦሌ ቅርብ ነው ሴንተር የሆነ ቦታ ነው ይሄ በጣም አሪፍ። እንግዲህ ኢኩሪዬ ከኢንቨስትመንት አንፃር ምን ያህል አዋጭ ነው? እሺ ያው ቤት ሲገዛ ብዙ ሰው ለመኖሪያ ብሎ እንደሚገዛው እንዳለ ሁሉ ኢንቨስትመንት ብሎ የሚገዛ ሰው አለ። ስፔሻሊ ውጭ ሀገር ያሉ ዲያስፖራዎች አብዛኛው እዚህ ስለማይኖሩ አት ኢንቨስትመንት ብለው ነው መጨረሻ ላይ ገስታውስ አድርገን አከራይተ ነው ይሆነ ሳስ ስንመጣ እናርፍበታለን ብለው እንደ ቢዝነስ አሴት ሚያዝ ኦር ሬንታል አሪፍ የሚያመጣላቸው ብለው ነው። ብዙ ጊዜ አብዛኛው ሰው የሚገዛው ቦታው ሳር ቤት ነው። የኤምባሲዎች የዲፕሎማቶች መገኛ ብዙ ፎሬነሮች ያሉበት ቦታ ነው። የአፍሪካ ህብረት ዋና መቀመጫ ነው። ሳር ቤት በዶላር ነው የሚከራየው። ኢቨን ኤዱጌ ዛሬያ ላይ አሁን ከረንትሊ እኛ ሳይት አካባቢ እንኳን ባለ ሁለት መኝታ ከ1500 ዶላር በላይ ነው በወር ሬንት የሚደረገው። ባንዶር ውስጥ ባለ ሶስት መኝታው ከ2000 ዶላር በላይ በአንድ ወር ውስጥ ሬንት ይደረጋል። በዶላር ነው ኢቨን በብር አይደለም ሬንት አሉ ሶ ይሄንን ቤት ገዝተው ከሶስት ዓመት በኋላ ተረክበው በነገራችን ላይ ሄዱ መረከቢያ ጊዜ ሶስት ዓመት ነው። የኛ ሳይት አሁን ላይ በሶስት ዓመት ነው የሚረከቡት ሰው ከሶስት ዓመት በኋላ ቤቱን ተረክበው ፈርኒሽ አድርገው ቢኖሩበት ምንም አንደኛ የሆነ ቦታ ነው። ቢያከራዩት እንኳን ዛሬ ላይ አንድ ሺ አምስት መቶ ሁለት ሺ ዶላር የሚከራየው የዛሬ ሶስት ዓመት ምን ያህል ነው ሊሆን የሚችለው? እሱን ያው ለተመልካች ተወዋለሁ። በጣም አዋጅ ፕሮፊቴብል ነው የሚሆኑት ኢቨን የገዙበትን ሪተርን ኢንቨስትመንቱ መቶ ፐርሰንት እጥፍ ነው የሚሆንላቸው በብር አይደለም ኢቭን ሬንት የሚደረገው ሰው ቢኖሩበትም ቢያከራዩበትም በጣም አዋጭ የሆነ ሎኬሽን ነው። መልካም እንግዲህ፣ እንደነገርሽ ሙሉ ክፍያ ለሚከፍሉ ሰዎች የ35 ፐርሰንት ቅናሽ ታደርጋላችሁ። ቀስ እያሉ ለሚከፍሉ ሰዎችስ አሁን ዛሬ ላይ በተዋዋሉበት ነው ወይስ መሀል ላይ የሚያስጨምራቸው ክፍያ አለ? እሺ ያው መቶ ፐርሰንት የሚከፍል ሰው አንድ የከፈለ እንትን አንለውም። ቀስ እያለ ሀያ ፐርሰንት ከፍሎ ቀሪም በሶስት ዓመት ለሚከፍል ሰው ምንድን ነው የምናደርገው ሀያ ፐርሰንት ይከፍልና ቀሪም ሰማንያ ፐርሰንቱን እንከፋፍለዋለን በግንባታው መሰረት እንዲከፍል በታይም አናስቀምጠው። ልክ የሆነ ስቴጅ ላይ ሲደርስ ይሄን ያህል ፐርሰንት፣ የሆነ ስቴጅ ላይ ሲደርስ ይሄን ያህል ፐርሰንት እያል ለሶስት ዓመት እንከፋፍልና ፊክስድ የተቀመጠችኋን ብር ዛሬ በስምንት ሚሊዮን ብር ከገዛ ለሶስት ዓመት ያክል ያችን ስምንት ሚሊዮን ብር ነው የሚከፍለው። ዶላር ቢጨምር ኮንስትራክሽን ማቴሪያል ቢጨምር ምንም አይነት ጭማሪ እናደርግ ይሄን ውላችን ላይ እናስገባላችኋለን። ሙሉ በሙሉ በኢትዮጵያ ብር ነው የምንሸጠው። ሰው ያለምንም ዋጋ ጭማሪ በተዋሉት ገንዘብ ነው የሚገዙት። ስለዚህ ፊክስድ ነው ማለት ነው። መልካም እንግዲህ፣ ከሳር ቤት ውጭ ሌሎች አፓርትመንት ያላቸው አማራጮች አሉ? አዎ፣ ከሳር ቤት ቀጥሎ ደግሞ ሌላኛው አዋሬ ከቤተ መንግስቱ ለጥይት ቤት ስ ታውቂዋለሽ። እዛ ጋር አለን። ሌላ እንደዚ ተመሳሳይ ግራውንድ ፕላስ ሀይ አንድ የሆነ ህንፃ እየገነባን ነው። እሱ ላይ ባለ ሁለት መኝታው መቶ ፐርሰንት ለሚከፍል ሰው አምስት ሚሊዮን አምስት መቶ ሺ ብር ነው። ባለ ሶስት መኝታው ደግሞ ዘጠኝ ሚሊዮን ሶስት መቶ ሺ ብር ነው። ይሄ መቶ ፐርሰንት ለሚከፍል ሰው ነው። ቀስ እያለ ለሚከፍል ሰው ደግሞ በሳር ቤቱ በተመሳሳይ ሀያ ፐርሰንት ከፍሎ ቀደሙ በሶስት አመት ያለምንም ተጨማሪ ዋጋ እንዲከፍል አመቻችተናል። ረከቢያ ጊዜውም ሶስት አመት ነው የሚሆነው። የእሱ በተመሳሳይ እንግዲህ አዋሪ ሳይታችሁ ላይ ያለው የካሪ አማራጭ ምን ምንድን ነው? እሺ አዋሪ ሳይታችን ላይ ከሰማንያ ካሬ ጀምሮ እስከ መቶ አርባ አምስት ካሬ አማራጮች አሉን ያው ከባለ ሁለት እስከ ባለ ሶስት መኝታ አማራጮች ማለት ነው በጣም ጥሩ እንግዲህ በመግቢያ ላይ ለተመልካቾችም እንደነገርኳቸው በ2.5 ሚሊዮን ብር ሙሉ ክፍያ የንግድ ሱቅ እየሸጣችሁ እንደሆኑ ሰምቻለሁ የት ነው የሚገኘው እሱ ሳይቱ እሺ የንግድ ሱቆቻችን ገላን ነው የሚገኙት ገላን ኮንዶሚኒየም አጠገብ ዋና አስፋልት ወደ ቃሊቲ የሚወስደው መንገድ ላይ ዋና አስፋልት ዳር ላይ ነው በጣም እንደሰማሽው በሁለት ሚሊዮን መስመጡ ሺ ብር ነው የንግድ ሱቆችን እየሸጥን ያለ ነው። እዛ ጋር ግራውንድ ፕላስ ስድስት ነው ወደ ላይ ሕንጻችን እስከ አራተኛ ፍሎር የንግድ ሱቆች ሲሆኑና አምስት እና ስድስት የድርጅቱ የራሱ ጌም ዞን ነው የሚሆነው። ሰው መኪና ማቆም ያለው ከግራውንድ እስከ አራተኛ ፍሎር መርጠው መግዛት ይችላሉ ማለት ነው። በጣም ጥሩ እንግዲህ ያላቸው ሴካሪ አማራጮች እሱ ላይ ከ16 ካሬ ጀምሮ እስከ 350 ካሬ ድረስ አማራጭ አለን። ያው ተለቅ ያደረግነው ለካፌ ለሬስቶራንት ለባንክ የሚፈልግ ሰው ካለና ከትንሽ ከ16 ካሬ እስከ 350 ካሬ ድረስ ኦፕሽን አስቀምጠናል ስ ዋጋውስ ምን ያህል ነው? ዋጋው በየፍሎሩ ልናገር አይሻልም። ለምሳሌ ግራውንድ ፍሎር ላይ የንግድ ሱቅ አራት ሚሊዮን 300 ሺህ ብር ነው ሙሉ ክፍያው። ቅድመ ክፍያ የሚከፍሉት አንድ ሚሊዮን 800 ሺህ ብር ነው። አንደኛ ፍሎር ላይ ሙሉ ክፍያው 3 ሚሊዮን 200 ሺህ ብር ነው። የሱ ቅድመ ክፍያ አንድ ሚሊዮን ሁለት መቶ ሺህ ብር ነው ሁለተኛ ፍሎር ላይ ሙሉ ክፍያው ሁለት ሚሊዮን ስምንት መቶ ሺህ ብር ነው ቅድመ ክፍያው ስምንት መቶ ሺህ ብር ነው ሶስተኛ ላይ ሙሉ ክፍያው ሁለት ሚሊዮን ስድስት መቶ ሺህ ነው አሁን ላይ ቅድመ ክፍያ የሚከፍሉት ስድስት መቶ ሺህ ብር ነው አራተኛ ላይ ደግሞ ሙሉ ክፍያው ሁለት ሚሊዮን አምስት መቶ ሺህ ብር የሆነና ቅድመ ክፍያ አሁን ላይ የሚከፍሉት አምስት መቶ ሺህ ብር ነው ማለት ነው በጣም ጥሩ። ቀደም ብለሽ እንደነገርሽኝ የዚህ ሲያከፋፈል ሂደት እንዴት ነው? ፕሮግረስ ቤዝድ ነው? አዎ ፕሮግረስ ቤዝድ ነው እንዳልኩሽ ቅድመ ክፍያ ይከፍሉና ቀሪውም በሁለት ዓመት መረከቢያ ጊዜ፣ የሱቁ ሁለት ዓመት ነው፣ ለአፓርትመንቶቹ ሶስት ዓመት። የሱቁ ሁለት ዓመት ነው። ቅድመ ክፍያ ይከፍሉና በሁለት ዓመት በፕሮግረስ በግንባታው መሰረት ያለምንም ዋጋ ጭማሪ ሙሉ በሙሉ በኢትዮጵያ ብር ይከፍላሉ ማለት ነው። በጣም ጥሩ። እንግዲህ አካባቢ ውስጥ እንዴት ነው ለንግድ እንቅስቃሴ ያለው ሁኔታ? ለኢንቨስትመንት አመቺ ነው? አዎ በጣም እንዳልኩሽ ገላን ኮንዶሚኒየም አጠገብ ኤግዛክት እዛ ጋ ዋናው አስፋልት ዳር ላይ ነው ያለው እና ብዙ ሰው ከአዲስ አበባ ከከተማው በኮሊደር ልማት በኋላ ወደዛ ነው ሳይት ላይ ያደረገው። ይገላን ኮይ የፈጨ የቱሉ ዲምቱ አካባቢ እና በጣም ግርግር አለ። በጣም አሁን ላይ ከረንትሊ የግርግር ኤሪያ ነው ያ ኤሪያ። ሶ ለኢንቨስትመንት በጣም አሪፍ ነው። አንደኛ ዋናው አስፋልት ዳር ላይ ነው ሱቁ ቢገዙበት ቢገዙ ምንም አይነት ቢዝነስ ቢሰሩ አዋጭ ነው ትርፋማ ነው የሚሆኑበት መልካም እንግዲህ የብዙ ተመልካቾች ቅሬታ የሚጠበቅባቸውን ክፍያ ከፍለው ቤታቸውን በሰዓቱ ያለመረከብ ነገር አለ እና በዚህ መልኩ ቴምር ፕሮፐርቲ ምን ያህል ሲሪየስ ነው መግቢያ ላይ እንደጠቀስኩት ነው እኛ ሰባት ዓመታችን ነው በዚህ በሰባት ዓመት ስድስት ህንፃ አስረክበናል ያለምንም ዲሌንስ ያለምንም መግዘጌት ኦንታይም ጥራቱን በጠበቀ መልኩ ሰርተን ያስረከብ ነው ሶስት መቶ አርባ ቤቶችን ስናስረክም ማለት ነው። አሁን ላይ የምንሸጣቸው ሳይቶች ላይ አብዛኞቻቸው የኛ ሳይቶች አሁን የሳር ቤቱ ምት አዋሪውም ገላኑ ተመሳሳይ አስፋልት ዳር ላይ ያሉና በሊዚ ውሰር ናቸው በጨረታ በሊዚ ውሰር ናቸው ቦታዎች ናቸው። እነዚህ ቦታዎች ላይ ደግሞ መንግስት ራሱ ህግ አስቀምጧል። አስፋልት ዳር ላይ የሚሰሩ መኖሪያ አፓርትመንቶች ሶስት ዓመት ማለፍ የለባቸውም የንግድ ሱቆች ከሁለት ዓመት ማለፍ የለባቸውም የሚል ፊክስድ አስቀምጦልናል። ዴሊቨሪ ላይ አሁን ገዢ ደንበኛ ሊጠይቀን አይደለምኛል መንግስትም ይጠይቀናል ሰርተን ኦንታይም ማስረከብ ግዴታችን ኦፕሽን የለንም ባልነው ነው ቃላችን እንጠብቀን ኦንታይም ሰርተን እናስረክባለን መልካም እንግዲህ በአካል ለሌሉ ኢትዮጵያ ውስጥ ለሌሉ ተመልካቾች እንዴት ነው ከእናንተ ቤቶቹን መገበያየት የሚችሉት እሺ መልካም ያው ስልካችንን ከስር እናስቀምጣለን ይሄ ብቻ ነው የእኛ ስልክ ቁጥር ዋትሳፕን ቴሌግራምን ቀጥታን በመደወል ሀገር ውስጥ ያሉት ኦፊሳችን በመምጣት ሳይቱን በማየት መግዛት ይችላሉ ከሀገር ውጭ ያሉት ደግሞ ሁለት ኦፕሽን አላቸው አንድ በተወካዮቻቸው በኩል መጨረስ ይችላሉ ሁለት ደግሞ ምንም አይነት ተወካይ ሀገር ውስጥ ሰው የሌላቸው ሰዎች እዛው ባሉበት ሆነው ኢንፎርሜሽኑን በዋትሳፕም ቀጥታም ደውለው ኢንፎርሜሽን እንሰጣቸዋለን ሌጋል ዶክመንቶችን ከሳምፕል አግሪመንት ጀምሮ አስፈላጊ የድርጅቱን ሌጋል ዶክመንቶች አታችን እናደርግላቸዋለን አስፈላጊ ከሆነ ደግሞ ሳይቱንም ኤሪያውን ቪዲዮ ኮል ማሳያቸዋለን አይተውት ካመኑበትና ዲሳይድ ካደረጉ ምንድን ነው የምናደርገው እዛው ባሉበት በስዊፍት ኮድ ክፍያቸውን መፈጸም ይችላሉ። ኦር የራሳቸው ክፍያ የሚፈጽሙበት መንገድ ካለ በራሳቸው መንገድ ክፍያውን ይፈጽሙና ውሉን እንዴት ነው የምናደርገው? መታወቂያቸውን ልከውልን ውሉን ሰርተን በሌ ይልክላቸዋል። ከዛ ፈርመው ይልኩልናል። እኛም እዚህ ያለውን ፈርመን ደረሰኝ ቁርጥ ዋናው ነው ወደ ኢቼ ይልክላችኋለሁ ማለት ነው። ስለዚህ ያሉበት ይደርሳል። እዛው ባሉበት ነው ሲምፕሊ ወደ ኢቼ ውላችን መጨረስ እንችላለን። በጣም ጥሩ ይክሪዬ እንግዲህ እኛ መታች ባለው ስልክ እንዲደውሉ፣ መተውም ሳይቱን እንዲያዩ፣ ከወደዱትም እንዲገዙ መልዕክታችን ነው ስለነበረን ቆይታ ከልብ ነው ማለት ነው። እኔ በጣም ማመሰግናለሁ። ጋር